ውድና የተከበራችሁ ያለ አንደሉስ ቤተሰቦች እንደምን ሰንብታችኋል? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አድማጮቻችን እንግዲህ ከዚህ ቀደም ሰባት አይነት የምላስ ጥፋቶችን የተመለከትን ሲሆን ዛሬ ደግሞ ስምንተኛውን የምናይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ስምንተኛው የምላስ ጥፋት እንግዲህ ስድብ ነው። ስድብን በሚመለከት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ሲባቡል ሙስሊሚ ፉሱቁን ወቂታሉሁ ኩፍሩን። ሙእሚንን መስደብ አመጽ ወይም ወንጀል ነው፣ መጋደሉ ደግሞ ክህደት ነው። ቡኻሪና ሙስሊም ዘግበውታል። በአንድ ወቅት አንድ ሰሓባ ከነቢዩ ዘንድ ቀርቦ ከኔ በደረጃ ያነሰ ሰው እየሰደበኝ ስለሆነ ብመልስለት ችግር የለውምን? በማለት በጠየቃቸው ጊዜ የሰጡት ምላሽ የስድብን አስከፊነት ያጎላል። እንዲህ አሉት። አልሙተሳባኒ ሸይጣናን የተዓወናኒ ወየተሃረጃን የሚሰዳደቡ ሰዎች እርስ በርስ የሚፋጁና የሚበላሉ ሸይጣኖች ናቸው በማለት መልሰውለታል። ሐዲሱን አቡ ዳውድ ዘግበውታል። ቀጣዩ ሐዲስ ደግሞ ይበልጥ ያስደነግጣል። ከታላላቅ ወንጀሎች መሀል ይበልጥ ታላቅ ከሆኑት ውስጥ አንዱ ሰውየው ወላጆቹን መስደቡ ነው በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሰሃቦቻቸውም የአላህ መልክተኛ ሆይ ሰው እንዴት ወላጆቹን ይሰድባል ሲሉ ጠየቋቸው። እርሳቸውም እርሱ የሌሎችን ወላጆች ይሰድብና ሌሎች ደግሞ የርሱን ወላጆች ይሰድቡበታል፣ ይህ ወላጆቹን ከመስደብ ይቆጠራል ሲሉ መለሱላቸው። ሐዲሱን አህመድ አቡ ያዕላእና ጠበራኒ ዘግበውታል። ይህ ታላቅ ወንጀል ነው ይሉናል መልእክተኛው። በጣም የሚያሳዝነው ግን አንተ የእንትን ልጅ እናት ግን ወዘተ የሚሉ ስድቦችና የብልግና ቃላት በተለይም በወጣቶች ውስጥ ተስፋፍተዋል። ሚዲያዎች እንኳ ከእንዲህ አይነት ነገር የጸዱ አይደሉም። በፊልሞች በድራማዎች አማካኝነት ነውር ይተላለፍባቸዋል። ሚዲያ የሰዎች ስነ ምግባር እንዲላሽቅ ምክንያት ሲሆን ያሳዝናል። ሰዎች ነውር ፊልሞችን እያዩ ይደሰታሉ። የስድብ ቃላት ወደ ጆሯቸው እያንቆረቆሩ ይስቃሉ። ወላጅ ሲሰደብ፣ ብልግና ሲነገር እየሰሙ ይዝናናሉ። ስድብ ለቅጣት ይዳርጋል። ሙእሚንን መሳደብ አመጽ ነው መባሉ ክብደቱን ለመግለጽ በቂ ነው። የትኛውንም ሙስሊም መስደብ አይፈቀድም። ሙስሊምን መሳደብ በአላህ ትእዛዝ ከማመጽ ተፈርጇል። መልእክተኛው ሰለላሁ ዓለይሂ ወሰለም አንድ ሰው ምከሩኝ ባላቸው ጊዜ አላህን እንዲፈራና ሌሎች ሲሰድቡት ካልመለሰ መለሰ ምንዳ እንደሚያገኝ መክረውታል። ሐዲሱን ከዚህ በፊት አይተናል። ስድብን በስድብ ቢመልስ ግን ይህን ምንዳ ማግኘት አይችልም። ከምላስ ጥፋቶች ዘጠነኛው እርግማን ነው። እርግማን በምላስ የሚፈጸም ኃጢአት ነው። ብዙ ሰዎች የዚህን ወንጀል ክብደት አያውቁም፣ እንደ ቀላል ይፈጽሙታል። የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም እንዲህ ብለዋል፣ ላ ተላዕኑ ቢለዓነቲላሂ ወላ ቢገደቢሂ ወላ ቢጀሃነም በአላህ እርግማን ወይም በቁጣው ወይም በገሃነም አትረጋገሙ። ቲርሚዚ እና አቡ ዳውድ ዘግበውታል። እርግማን ትርጉሙ አንድን ሰው ከአላህ ህዝነት ማራቅ ማባረር ነው። ቁርአን ውስጥ ለኢብሊስና ሌሎች ቀንደኛ ወንጀሎች ጥቅም ላይ ውሏል። አላህ እንዲህ ይላል፣ ወኢነ ዓለይከ ላዕነቲ ኢላ ዮውም ዲን፣ እስከ ፍርዱ ቀን ድረስ እርግማኔ በአንተ ላይ ይወርዳል። ሷድ 78 አንድ ሰው ሌላውን ሰው ሲረግም አላህ ስብሓነ ወተዓላ ያንን ሰው ከእዝነቱ እንዲያባርረው ከአጠገቡ እንዲያርቀው እየወሰነ ነው። በማያውቀውና ምስጢራዊ በሆነ እንዲሁም እርሱን በማይመለከተው ውሳኔ ውስጥ እጁን እያስገባ ነው። እናም እርግማን ትልቅ ወንጀል ነው። ይህም በመሆኑ ዑለሞች አንድን ግለሰብ ለይቶ ሳይሆን በጥቅሉ ወይም ቁርአን ውስጥ በስም የተጠቀሱትን ወገኖች ብቻ ካልሆነ ሆነ መርገም እንደማይፈቀድ አስተምረውናል። ለምሳሌ ፊርዐውንን ወይም ኢብሊስን በግል መርገም ይቻላል፣ ምክንያቱም አላህ ረግሟቸዋልና።

ማጋራት ወይም ሽርክ ትልቅ በደል ነው። ሉቅማን 13 ሽርክ በዚህ አንቀጽ መሠረት ዙልም ወይም በደል ተብሏል። በዓለማዊ ጉዳዮች መበዳደል ግን እዚህ ውስጥ አይካተትም። ቅጣት እንጂ እርግማን እንዲሰፍን መነሻ አይሆንም የኮፍርና የዙልም ባህሪ ባለባቸው ሰዎች ላይ በቁርአን ጥቅል እርግማን በመውረዱ በጥቅሉ እንኳ መራገም የሚቻለው እነዚህን ወገኖች ብቻ እንደሆነ ከተሰጠው ገለጻ እንረዳለን በግለሰብ ደረጃ ግን አንድን ከሃዲ በስም ለይቶ መርገም እንደማይፈቀድ ኡለሞች ይናገራሉ ለምሳሌ አንድን ክርስቲያን መርገም አይቻልም ካፊር መሆኑን እናውቃለን ምክንያቱም

ይህ እምነት ያለውን አንድ የተለየ ግለሰብ መርገም ግን እንደማይፈቀድ ዑለሞች ይናገራሉ። ምክንያቱም ምናልባትም ወደፊት ኢስላምን ይቀበልና እስልምና ዲን ውስጥ እንዳለ ይሞት ይሆናልና ነው። ዑለሞች እዚህ ጋር ዋህሺ የተባለውን የነቢዩ ሰሓባን እንደ ምሳሌ ይጠቅሳሉ። ዋህሺ የሰይድ ሐምዛ ገዳይ ነው። የነቢዩን አጎትና የሰማዕታት ፈርጥ የተባለውን ሐምዛን ገድሏል። ይህ ከመሆኑ ጋር ግን ኢስላምን ተቀብሎ በኢማን የመሞት እድልን አግኝቷል። ስለዚህ አንድን ከሃዲ ለይቶ መርገም አደጋ አለው። ከኡሁድ ጦርነት በኋላ ነቢዩ ሰለላሁ ዓለይሂ ወ ሰለም በከሃዲያኑ ላይ በስም ለይተው በቁኑት ዱዓ እንዳደረጉባቸው የታሪክ ድርሳናት ያወሳሉ።

አሊ ዒምራን 128። ነቢዩ ሰለላሁ አለይሂ ወሰለም ይህ አያ እንደወረደ ዱዓውን አቆሙ። ኡለሞች እርግማንንም ከዚሁ አካተውታል። ዱዓው እርግማንንም ያካትታል ብለዋል። አንድን ሰው ለይቶ በእርሱ ላይ ዱዓ ማድረግ ወይም መርገም፣ ሰውየው ቢበድልህ እንኳ እንደማይፈቀድ የኡለሞች ብይን ያመላክታል።

ይህን ሓዲስ ኢማም አቡ ሓሚድ አልገዛሊ ኢህያ በተሰኘ መጽሐፋቸው ውስጥ ጠቅሰውታል። አል ዒራቂ ግን ይህ ሓዲስ መሰረት የለውም ይላሉ። መልእክቱ ግን ከሚከተለው ሓዲስ ጋር የሚጣጣም በመሆኑ ተቀባይነት አለው። የአላህ መልእክተኛ እንዲህ ብለዋል። መን ደዓ ዓላ መን ዘለመሁ ፈቀድ እንተሰር። በበደለው ሰው ላይ ድዋ ያደረገ የሚገባውን ወይም ሓቁን አግኝቷል ይላሉ

አንድ የተበደለ ሰው በደሉን ለሌሎች ማውራት እንደሚፈቀድለት ተናግረዋል። አስተውሉ፣ በደሉን ለሌሎች መናገር ነው ያሉት። እገሌ በደለኝ፣ ገንዘብ ወሰደብኝ፣ ክብሬን ተጋፋ ማለትን እንጂ ሰውየውን መርገም ወይም መስደብ ወይም በእርሱ ላይ ዱዓ ማድረግ ይቻላል አላሉም። ክፉ ነገር ጮሆ ማሰማት እንደተከለከለ በአንቀጹ ተጠቅሷል። አንቀጹ ላይ የተገለጸው ሐሳብ መልእክቱ ይህ ነው። በደልን ጮሆ ማሰማትንም ቢሆን አንቀጹ አይበረታታም። መቋጫው ይህን ያመላክታል። አላህ ሰሚም አዋቂም ነው ይላል። ባትጮህም ይሰማሃል፣ ስለዚህ አትጮህ። በደልህን ያውቅልሃል፣ ስለዚህ ለሰዎች አታውራ ማለት ነው። በመሆኑም አለመጮህ፣ አለማውራት፣ አለመለፍለፍ ይመረጣል ነው መልእክቱ። ለአላህ ብቻ በቀስታ በልብህ መበደልህን አዋየው። አላህ ሆይ በደል ደርሶብኛልና እገዛህን በለው ይሰማሃል ብሶትህንም ያውቃል ነብዩላህ ኑህ ዓለይሂ ሰላም ይህን አደብ ያስተምሩናል ህዝባቸው በካዳቸውና በተሳለቀባቸው ጊዜ እንዲህ ሲሉ አላህን ተማጸኑት አኒ መግሉቡን ፈንተሲር ተሸንፍ ያለሁና እርዳታህን ለግሰኝ አልቀመር አስር ከዚህ መልእክት ውስጥ የነብይ አደብና ስነ ምግባርን እናነባለን ወኩለማ መረ ዓለይሂ መለኡን ሚን ቀውሚሂ ሰኺሩ ሚንሁ የወገኖቹ የክህደት መሪዎችን በአጠገቡ ባለፉ ቁጥር ይሳለቁበታል ይላል ሁድ 38። ምላሻቸውም እንዲህ ነበር፣ ኢንተስኸሩ ሚና ፈኢና ነስኸሩ ሚንኩም ከማተስኸሩን አሁን በእኛ ብትሳለቁም እኛም ወደፊት በተራችን በእናንተ ላይ እንሳለቃለን ሁድ። 38። ህዝባቸው የበደል አይነቶችን ሁላ አወረደባቸው። ኑህ አለይሂ ሰላም ግን ለአላህ ስሙታቸውን ያሰሙት በአደብ ነበር። ኢንነከ ኢንተዘርሁም ይድሉ ዒባደከ ወላ ይልዱ ኢላ ፋጅራን ከፋራ ከምድር ላይ አንተ ብትተዋቸው ባሮችህን ለጥመት ይዳርጋሉ ኃጢአተኞችንና ካህዲያንን እንጂ አይወዱም። ኑህ 27

ወዲያውም የሰማይን በራፎች በሚንቧባው ውሃ ከፈትን። ምድር ላይም በርካታ ምንጮችን አፈነዳን። ውሃዎችም ከሰማይ የወረደውና ከምድር የፈለቀው በአላህ የተወሰነን ጉዳይ ሊፈጽሙ ከሃዲያንን ሊያጠፉ ተገናኙ። አልቀመር ከ11 እስከ 12። እርግማን የተወገዘ ነው። ተከታዩ ሐዲስ ደግሞ አደገኛነቱን ይበልጥ ያጎላዋል።

መስካሪዎች ከጌታቸው ዘንድ ለነርሱ ብርሃናቸው እና ምንዳቸው አለላቸው። አልሐዲድ 19 በሌላ የቁርኣን አንቀጽም እንዲህ ተብሏል። ፈከይፈ ኢዛ ጅእና ሚን ኩሊ ኡመቲን ቢሸሂድን ወጅእና ቢከ ዓላ ሃኡላኢ ሸሂዳ። ከያንዳንዱ ህዝብ ሁሉ መስካሪን ባመጣን አንተንም በነርሱ ላይ መስካሪ ባደረግንህ ጊዜ ከሃዲያን መን ይውጣቸዋል አኒሳ 41 ከየህዝቦቹ ለምስክርነት የሚቀርቡ ትምህርት ሰዎች ናቸው። ከዚህ ኡማ ደግሞ ራሳቸው መልክተኛው ለምስክርነት ይቀርባሉ። ይህ ገለጻ የምስክርነትን ደረጃ ያሳያል። በተከታዩ የቁርአን አንቀጽ ደግሞ የነቢዩ ኡማ ሚዛናዊነት በመጪው ዓለም መስካሪ ከመሆኑ ጋር ተሳስሮ ቀርቧል። ወከዚልከ ጅእናኩም ኡመተን ወሰጣ ሊተኮኑ ሹሃዳ ዓለ ናሲ ወየኩነ ረሱሉ ዓለይኩም ሸሂዳ እንደዚሁ በሰዎች ላይ መስካሪ ትሆኑ ዘንድ መልእክተኛውም በእናንተ ላይ መስካሪ የሆን ዘንድ መካከለኛ ወይም ሚዛናዊ ህዝብ አደረግ ናቸው። አልበቀራ 143 በመጪው ዓለም መስካሪ መሆን ትልቅ ደረጃ እንደሆነ እነዚህ የቁርአን አያዎች ያሳያሉ። ተራጋሚ መሆን ይህን ደረጃ ያሳጣል ይሉናል መልእክተኛው። ይህም ብቻ አይደለም። አማላጅም እንደማይሆኑም በሀዲሱ ተገልጿል። የአማላጅነት ቦታ ከምስክርነት ደረጃ ላቅ ይላል። በመጪው ዓለም በአማላጅነት ዝቅ ያለውን ከፍ ማድረግ፣ የወደቀውን ማንሳት ይቻላል። እንበልና አንድ ሙስሊም ሰው ጀነት ገባ፣ የላቀ ደረጃም ተሰጠው። ቤተሰቦቹን ሲፈልግ አጣቸው። የት ሄዱ በማለት ሲጠይቅ ዝቅ ካለ ደረጃ ውስጥ መሆናቸው ተነገረው። እዚህ እንዲመጡ ፈልጋለሁ በማለት ይጠይቃል። ይህ እንደማይሆን ይነገረዋል። አንተ ያገኘውን ክብር የሚያስገኝ ስራ የላቸውም ይባላል። በዚህን ጊዜ ይህ ሰው ጌታውን ይማጸናል። ጌታዬ ሆይ መልካም ስራ እሰራ የነበረው እኮ ለእነርሱም ጭምር ነው ይላል። አምጡለት የሚል ትዕዛዝ ይተላለፋል። ተከታዩ የቁርአን አያ ይህንኑ መንፈስ ያስተላልፋል።

ምንዳቸው ሳይቀነስ ነው የቤተሰቦቻቸው ደረጃ ከፍ እንዲል የሚደረገው። በዚህ አንቀጽ መልእክት ውስጥ ይህ ተካቷል። የአንቀጽ አማላጅነት ምን ያህል ክብርና ደረጃ እንዳለው ያሳያል። አሁን የሐዲሱ ክብደት ይገለጽልናል። ተራጋሚዎች የው መልቂያማ ቀን አማላጅም ምስክርም አይሆኑም ይሉናል መልእክተኛው። የዚህ ሐዲስ መልእክት ከባድ አይደል? የሚከተለው ሐዲስ መልእክት ደግሞ ይበልጥ ያስፈራል። በአንድ ወቅት ነቢዩ ሰለላሁ ዓለይሂ ወሰለም ጉዞ ላይ ያሉ አንዲት የአንሷር ሴት አብራቸው ነበረች። ከራሷ ግመል ላይ ተፈናጣለች። ሴትየዋ በግመሏ ተናደደች፣ እናም ረገመቻት። መልእክተኛው እርግማኗን ሲሰሙ ግመሏን ቀሟትና፣ ልቀቋት እርጉምናትና በማለት አዘዙ። ባልደረባቸው ግመሏን ከሴትየዋ ተቀብለው ለቀቋት። የሐዲሱ አስተላላፊ እንዲህ ብለዋል፣ በአላህ እምላለሁ ግመሏ በሰዎች መካከል ስትሄድ አያት ነበር። ማንም ትኩረት አልሰጣትም፣ አልነካትም! ሌላም ተመሳሳይ ዘገባ ተላልፏል። አንድ ሰውዬ ግመሉ ደከመችበት፣ እናም ረገማት። መልእክተኛው ነጻ ልቀቃት፣ የተረገመች ግመል እኛን ተከትላ ልትሄድ አይገባም በማለት አዘዙት። የእርግማንን ክብደት ተመልከቱ። ከላይ የቀረበው ገለጻ ልጆቻቸውን የሚረግሙ ወላጆች

ለቁዲያ ኢለይህም አጀሉሁም አላህ ስብሓነው ተዓላ ለሰዎች ደግን ነገር ለማግኘት እንደ መቻኮላቸው የሚጠይቁትንም ክፉ ነገር ቢያቻኩልባቸው ኑሮ ፍጻሜያቸው ፈጣን በሆነ ነበር። ዩኑስ 11። ሰዎች አንዳንድ ጊዜ ራሳቸውንም እንኳ ይረግማሉ። አላህ ስብሓነው ተዓላ ኸይር ሲጠየቅ እንደሚሰጠው ሁሉ ሸር ሲጠየቅም ቢሰጥ ኑሮ የሰው ልጅ በጠፋ ነበር። በተከታዩ አንቀጽ ሱ የተባለው ብልግናን፣ ስድብን ወይም እርግማንን ሳይሆን በደልን መግለጽን ብቻ እንደሚያመላክት ማብራራታችን ይታወሳል። ላ ዩሒቡ ላሁል ጀህረ ቢሱኢ ሚነል ቀውሊ ኢላ መን ጡሊመ ወካነ ላሁ ሰሚዓን ዓሊማ አላህ ክፉ ቃላትን ግልጽ ማድረግን አይወድም ከተበዳይ ሲቀር፣ አላህ ሰሚም አዋቂም ነውና። አኒሳ 148 የአንቀጹ መቋጫ ትኩረትን ይስባል። አላህ ሁሉንም ሰሚ አዋቂም ነው ይላል። ማለትም ንግግርህን ይሰማልና መጮህ አያስፈልግህም፣ በደልህን ያውቅልሃልና ለሌሎች ማሰማት አያሻህም። ስሞታህንም ለእርሱ ብቻ በሹክሹክታ ንገረው ነው። ኢን ቱብዱ ኸይረን አው ትኽፉሁ አው ተዕፉ አን ሱኢን ፈኢነ ላ ካነ ዓፉወን ቀዲራ መልካም ስራን ግልጽ ብታድርጉ ወይም ብትደብቁ፣ ክፉ አድራጎትንም ይቅር ብትሉ አላህ ይቅር ባይ ሃያል ነው ይላል። አንኒሳ 149 ቁርአን ስርዓትን እንዴት እንደሚያስተምረን አስተውሉ። መለኮታዊ ተርቢያ። ብትበደልም ስሙታህን ከአላህ ውጭ ለሌሎች አለማሰማቱ ተገቢ እንደሆነ አይተናል። ይህ አንቀጽ ደግሞ ወደ ላቀ አደብ ይመራናል። ክፉን አለመግለጽ ወይም መደበቅ አንድ ደረጃ ነው

አድማጮቻችን እንግዲህ የዛሬውን ፕሮግራም እዚህ ላይ ያብቅተናል። በቀጣይ ስንመለስ እንግዲህ ከምላስ ጥፋቶች መካከል አስረኛውን ማለትም ቀልድ ቀልድና ቧልት የሚለውን ይዘን ብቅ እንላለን። ቻናላችንን ሰብስክራይብ ማድረግ አትርሱ፣ እያለን በዚሁ እንሰናበታለን። ወሰላሙ ዓለይኩም ወረሐመቱላሂ ወበረካቱ።